ምዕራፍ ሁለት ሐናም ስትጸልይ እንዲህ አለች፦ ልቤ በእግዚአብሔር ጸና፥ ቀንዴ በእግዚአብሔር ከፍ ከፍ አለ፤ አፌ በጠላቶቼ ላይ ተከፈተ፤ በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና፥ እንደ አምላካችንም ጻድቅ የለምና፤ ካንተ በቀር ቅዱስ የለም። አትታበዩ፥ በኩራትም አትናገሩ፤ እግዚአብሔር አዋቂ ነውና እግዚአብሔርም ሥራውን የሚመዝን ነውና ከአፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብረዋል፣ ደካሞችም በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ ሰባት ወልዳለችና፣ ብዙም የወለደችው ደክማለች። እግዚአብሔር ይገድላል ያድናልም። ወደ ሲዮል ያወርዳል ያወጣል። እግዚአብሔር ድሀ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል ከእዙ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ፣ ችግረኛውን ከመሬት ያስነሳል፣ ምስኪኑንም ከጉድፍ ያስነሳል። የምድር መሠረቶች የእግዚአብሔር ናቸውና፣ በእነርሱም ላይም ዓለምን አደረገ። እርሱ የቅዱሳኑን እግር ይጠብቃል፤ ኃጥን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና፣ ከእግዚአብሔር ጋር የሚጣሉ ይደቅቃሉ። በሰማይም ያንጎደጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፤ ለንጉሡም ኃይል ይሰጣል፤ የመሢሑንም ቀንድ ከፍ ከፍ ያደርጋል። ሕልቃናም ወደ ቤቱ ወደ አርማቴ ሄደ። ብላቴናውም በካህኑ በኤሊ ፊት እግዚአብሔርን ያገለግል ነበር። የኤሊም ልጆች ምናምንቴዎች ነበሩ፤ እግዚአብሔርንም ማያውቁም ነበር። የካህናትም ልማድ በሕዝቡ ዘንድ እንዲህ ነበር፤ ሰው ሁሉ መሥዋዕት ሲያቀርብ ሥጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁም ሦስት ጣት ያለው ሜንጦ ነበረ። ወደ ድስቱም ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይሰደው ነበር። ሜንጦም ያወጣውን ሁሉ ካህኑ ለእርሱ ይወስድ ነበር። ወደዚያም በመጡት በእስራኤላውያን ላይ በሴሎ እንዲህ ያደርጉ ነበር። ደግሞም ስቡን ሳያቃጥሉ የካህኑ ሎሌ መጥቶ የሚሰዋውን ሰው ጥሬውን እንጂ ተቀቀለውን ሥጋ ካንተ አይወስድምና እጠብስለዘን ለካህኑ ሥጋ ስጠኝ ይለው ነበር። ሰውየውም አስቀድሞ ስቡን ያቃጥሉት፣ በኋላም ሰውነት ደስ የሚያሰኛትን ትወስዳለ ቢለው፣ እርሱ አይሆንም፣ ነገር ግን አሁን ስጠኝ፣ እምቢ ብትል በግድ ወስደዋለሁ ይለው ነበር። ሰዎችም የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። ሳሙኤል ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበር። እናቱም ታናሽ መደረቢያ ሰራችለት። በየዓመቱም መሥዋዕት ለመሠዋት ከባሏ ጋር ስትመጣ ታመጣለት ነበር። ኤሊም ሕልቃናና ሚስቱን እግዚአብሔር ስለተሳለችው ስጦታ ፋንታ ከዚህ ሴት እግዚአብሔር ዘር ይስጥ ብሎ ባረካቸው። እነርሱም ወደ ቤታቸው ሄዱ። እግዚአብሔርም ሐናን አሰበ፣ ጸነሰችም፤ ሦስት ወንዶችና ሁለትም ሴቶች ልጆች ወለደች። ብላቴናውም ሳሙኤል በእግዚአብሔር ፊት አደገ። ኤሊም እጅግ አረጀ፤ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛው ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ። እርሱም አላቸው፣ ስለ ክፉ ሥራችሁ ከዚህ ሕዝብ ሁሉ ሰምቻለሁና ስለ ምን እንዲህ ያለ ነገር ታደርጋላችሁ? ልጆች ሆይ የእግዚአብሔርን ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና፣ ይህ አይሆንም። ሰውስ ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው? እነርሱ ግን እግዚአብሔር ሊገላቸው ወዷልና የአባታቸውን ቃል አልሰሙም። ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ። የእግዚአብሔርም ሰው ወደ ኤሊ መጥቶ አለው፣ እግዚአብሔር እንዲህ ይላል፦ በግብፅ በፈርዖን ቤት ባሪያ ሳለ ለአባት ቤት ተገለቱ? ከእስራኤልም ነገድ ሁሉ ካህን የሆነኝ ዘንድ በመሠዊያዬ ላይ ይሠዋ ዘንድ፣ ዕጣንንም ያጥን ዘንድ፣ ኤፋድንም በፊቴ ይለብስ ዘንድ ለእኔ የመረቱ የእስራኤልንም ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባት ቤት ሰጠው። በማደሪያዬ ያቀርቡት ዘንድ ያዘሱትን መሥዋዕቴንና ቁርባኔን ስለምን ረገጣችሁ እንድትወፍሩም የሕዝቤን የእስራኤል ቁርባን ሁሉ መጀመሪያ በመብላታቸው ከእኔ ይልቅ ልጆችህን ለምን አከበርክ? ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፤ በእውነት ቤት የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬ አለሁ። አሁን ግን እግዚአብሔር እንዲህ ይላል፤ ያከብሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም። እነሆ ለቤተ ሽማግሌ እንዳይገኝ ክንድህን የአባትህንም ቤት ክንድ የምሰብርበት ዘመን ይመጣል። በእስራኤል በረከት ሁሉ በማደራዬ ጠላት ታያለ። በቤትህም ለዘላለም ሽማግሌ አይገኝም። ከመሠዋዬ ያልተቆረጠ ልጅህ ቢገኝ ዐይንህን ያፈዘዋል፣ ነፍስህንም ያሳዝናል። ከቤትህም የሚወለዱ ሰዎች ሁሉ በጎልማስነት ይሞታሉ። ይህ በሁለቱ ልጆችህ በአፍኒና በፊናስ ላይ የሚመጣ ለአንተ ምልክት ነው። ሁለቱ በአንድ ቀን ይሞታሉ። የታመነም ካህን ያስነሳለሁ ያስነሳለው በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔም የታመነ የቤት ሰራለታለሁ። ዘመኑን ሁሉ እኔ በቀባሁት ሰው ፊት ይሄዳል። ከቤትም የቀረ ሁሉ ይመጣል። በፊቱም ሰግዶ ቁራሽ እንጀራ እበላ ዘንድ ከካህናት ወደ አንዲቱ ውጣ እባክስደደኝ ብሎ አንድ ብር አንድ እንጀራ ይለምናል።